ሙሉ የናያብ በመለያየታቸው በጣም ልባችን ተሰብሯል። እኛ ስንጠብቅ የነበረው ቪዲዮ ሌላ ነበረ። ሽምግልና ወይም እንግዲህ ቀለበት ያደርጋሉ ብለን ስንጠብቃቸው ነበር። እነሱም እንግዲህ እኔና ያቡ አብረን መቀጠል አንችልም ብለው ከሶስት ቀን በፊት የተቀረጸውን ቪዲዮ ሁላችሁም አይታችሁ በጣም በጣም ከኔ ጀምሮ ያው በጣም ነው ወላሂ ልቤ የተሰበረ ለምን ብትሉ ሄሉዬ በጣም ጠንካራ፣ በጣም ጎበዝ ከዚያ በላይ እንግዲህ እንደምታውቋት ተሎ ይከፋታል ተሎ ናት ማለት ነው። እና ሄሉዬ በጣም ተጎርታለች። እኔ እንጃ እኔ ይሄን ነገር አሁንም አምኜ አልቀበልም። ለምን ብትሉ እነዚህ ልጆች አሁን የተፋቀሩ ምን መጣና የሚያለያይ? ቪዲዮ ምንድን ነው ነገሩ? እስካሁን ያው ግራ ገብቶናል። ሄሉዬም እንግዲህ እስካሁን በአቡ ቤትም ቪዲዮ የተቀረጸ የለም በሄሉዬ ቤትም የተቀረጸ ነገር የለም። ያው መለያየታቸውን ይፋ አድርገዋልኝ። እንግዲህ የአቡም የሄሉን ቪዲዮ የሸረት ወላታል። የሸረተም እንግዲህ መልካም ጊዜ ነው ምናምን ነገር ብሎ ሸረት ወላታል። ሰላም ቤተሰብ፣ እንዴት ናችሁ? እኔ ዳነኝ፣ አልሐምድሊላህ። እንግዲህ በሄሉና በያቡ ቪዲዮ፣ በቀደም የተቀረጸው ቪዲዮ በጣም ሁላችንም አዝነናል። ከልብ ከልብ ከምላችሁ በላይ እኔ አንዳንዴ ማለት ነው። በጣም የዋህ ሰዎች ግን ሰው አይወጣላቸውም። በቃ ባልም ሆነ ፍቅረኛም ሆነ አይወጣላቸውም። ለምን የሚል ሁሌም ከአእምሮ ውስጥ አለ። ለምን እንደሆነ ሊገባኝ አልቻለም። ሄሉዬን እንደምታውቋት እኔ ሄሉዬን እንግዲህ ካወኳት አንስቼ ኢትዮጵ ስትከፍት አንስቼ ነው ማውቃት እስካሁን ማለት ነው እና በጣም ጎበዝ ናት። በጣም ታታሪ ናት። ወደኋላ አላለችም። ጉዞን ወደፊት እያደረገች ነበረ። ከብዙ ሰዎች ጋር ዩቲዩብ ስሰራ አይቻታለውኝ። በጣም ከተለያዩ ሰዎች ጋር ያመሆነ እንግዲህ ያው ዩቱብ ማለት አንዳንዴ ከሰው ጋር ከተሰራ ተሎቫናሪ ቫናሪ ይወጣላቸዋል። ይሄ ሄሉዬ ደግሞ እንግዲህ በፍቅረኛም ከእንዳልክ ጋር ማይቻታለሁኝ አሁን ደግሞ ከያብ ጋር ከዚያ ከመጀመሪያው ፍቅረኛዋ ናቲ ነው ምናምን የሚባለች ከእሱ ጋርም ስናያቸው ነበረ። ግን ለምንድን ነው እንደዚህ የሚጎዳ አትኔን ጥያቄ ለምን? አሁን ከያቡ ጋር ባለፈው ተጣልተው ነበር አይደለም? የእርቅ ቪዲዮ ሲቀር የእርቅ ቪዲዮ ሲያመጡልን በቃ ሽምግልና ስንጠብቅ ነበር። ከዚያ በኋላ ቀለበት ሄሉየ የሆነ ዝግጅት አለ ምናምን ብላ ነበር። እሱን እሱን ስንጠብቅ ከዚያ በኋላ እኔና ያቡ ከአሁን በኋላ አብረ መኖር አንችልም የሚል ቪዲዮ አመጡና በጣም ነው ልባችን እየተሰበረ እና እንግዲህ ምን እንደምላቸው አላውቅም። ብቻ እንግዲህ ፈጣሪ ከእሷ ጋር ይሁን። የዋህ ናት፣ በጣም ጎበዝ ናት፣ ታታሪ ናት። ለስራ ያላትን ጉጉት ሁላችን እናውቃለን። የሴት አርያ ትሆናለች ብለን ሁላችን ምንጠብቃታለን። ለምን ብትሉኝ፣ ሄሉዬ አሁን ቀደም በጣም ብዙ ተሰድባለች። በጣም ለምን መጀመሪያ ሀብ ላቢዶ ስትወጣ መጀመሪያ ሀብ ላቢዶ ስትሰራ አንስታ በጣም ብዙ ብዙ ሰዎች ስድብ አወርደውባታል ግን ነቄ ናት። በጣም ጎበዝ ናት። በጣም ታታሪ ናት። ያንን ሁላ አሳልፍ ያንን ሁላ አሳልፍ አሁን ራሷን ችላ በጣም ራሷን እየጠበቀች እንደዚህ እየተሽቀረቀረች ሁላ በጣም ሽቅርቅር ናት። በጣም ጎበዝ ናት። እና ግን ብዙ ጊዜ ወንዶች ይመጡና ይጎዷታል። እሷ ደግሞ በየዋህነቷ ትቀርባቸዋለች ከዚያ በኋላ ከቀረበቻቸው በኋላ ብዙ ነገር ከተጠቀሙ በኋላ የሚፈልጉትን ካገኙ በኋላ ደግሞ ይመጡና በቃ አንሆንም አንፈልግም ለምን እሷ ሄሉዬ ምን አነሰች በጣም ጎበዝ በጣም ታታሪ የዋህ ናት በዚያ በላይ ደግሞ ሰው የምታምኖ ነገርና ሰዎች የዋህ ስንሆን ለምንድነው ሰዎች እየቀረቡ የሚጎዱና እና ሄሉዬ እኔ እንጃ እኔ ብቻ እስካሁን አላመንሁም ማለት ነው። ያም ሆነ ይህ እንግዲህ እንዳልክም ያውን ለእንዳልክ ካለሽ ከእንዳልክ ጋር ብትቀጥይ በጣም ደስ ይለኛል። ያ ከያቡ ጋርም ሆነ እኔ ብቻ የሚመስለኝ ስራ ይሆን ደግሞ እኮ ሶስት ቀን አራት ቀን ጠፉ። ስራ ቢሆን ሶስት ቀን አራት ቀን ሰው ይጠፋል እንዴ? የሚል ከአእምሮ ያለ እና ዛሬ ለኦልም አልመጣ ኪራ መቷል። ኪራ መቶ አይቼዋለሁኝ እና ያብ ማልመጣ ሄሉየ የማልመጣች ማለት ነው። እና ብቻ በጣም ያሳዝናል ማለት ነው። የሄሉየ ህይወት አላውቅም። በቃ ከሚዲያ ውጭ ያለ ሰው ሄሉየ ማለት ነው። እኔ እንደሆነ ሳውራ የሚዲያ ሰው ስል ባልም፣ ፍቅረኛም ትዳርም አይሆንም። ከሚዲያ ውጭ ያለ ሰው በቃ እንለሷ እንደዚህ ተዳርም ሆነ ፍቅረኛም ሆነ እንደዚህ ሚዲያ ያየው ሰው መቼም ቢሆን አይበረከትም። እናሁን ሄሉዬና ያባ አሁን በጣም ነው የሚመጣጠኑት። በጣም በቃ እኩል አቻ ይመጣሉ፣ ግን ምን አደረጉ? እንደዚህ አብረው ደግሞ ቆጭ ብለው ልንለያይ ነው። ከመጀመሪያው ፍቅረኛ አልነበራችሁም ያን ሁላ ቪዲዮ ስታሳዩነ ሰባት ወር ስድስት ወር አዎ ሰባት ወር ስድስት ወር ይሆናቸዋል እነሱ እንዳሉት ማለት ነው። እና ያን ሁላ አብሮዎች ማች እየለበሳችሁ፣ በጣም ብዙ ተንበርክካችሁ፣ ቀለበ ስታደርግላት ብዙ ብዙ አሳልፋችኋል። በጣም ብዙ እና በሰባት ወር እንዴት ነው አንድ ሰው ገብቶ የሚወጣ እንዴ? ወይስ እሺ ፍቅረኛ ካልሆናችሁ መጀመሪያውንም እኛ ፍቅረኛ አይደለንም በሉ እነ ማቶ እና ሄሉዬ አይዞሽ አሁንም ጠንካራ ነሽ በጣም ጎበዝ ነሽ እኛ ደግሞ ያው ከሁለት መቶ ሺህ እናስገባሻለን ልብሽ አይሰበር ከጎንሽ ነን ዛሬም ነገም ከጎንሽ ነንና ና አንቺ ብቻ ያው ወደኋላ አትቅሪ ማለት ነው። በጣም ጎበዝ ጎበዝ ናት። በጣም ከምላችሁ በላይ ጠንካራ እንደምናያት እዚህ በቪዲዮ ከማንም ጋር እንደምትለጣጠፈው አይደለችም። በነገራችን ላይ እሷም ራሷ ተናግራለች። እና አሁን ቀደምን ብያለሁኝ። በጣም ከምርጥ ቤተሰብ ነው እየወጣች ሄሉዬ ማለት ነው። እና ያው ስራ እስከሆነ ድረስ ከማንኛቸውም ወንድ ጋር ብዙ ጊዜ ሴቶች ሲመጡ እነዚህ ምናምን እያልን ብዙ ጊዜ ኛ እንሳደባለን። ግን ይሄ ስራና ስራ እስከሆነ ከብዙ ወንዶች ጋር ይመጣሉ። እና ሄሉዬ ናያብ ያው በመላየታችሁ በጣም ልባችን በጣም ተሰብሯል። በጣም ከምላችሁ በላይ በጣም እና ይሄ ነገር ባይፈጠር ጥሩ ነበር። እኛ ደግሞ ስንጠብቅ የነበረው ምንድን ነው ሽምግልና ወይም ቀለበት ወይም ብቻ በሆነ በጥሩ ቪዲዮ ይመጣሉ። እኔ እኮ ከዚያ በፊት ያው ሁሌ ሄሉ በቀን በቀን ቪዲዮ ትፖስታለች ወይም ይመጡ ነበር። ከዚያ በኋላ ከታረቁ በኋላ ሶስት ቀን አራት ቀን እያደሩ እየዋሉ መጡ። ከዛ አሁን ደግሞ ለናካቴውም ጠፉ ማለት ሁላቸውም ደምድመው ጠፉ። ብቻ ይዞሽ ሴት ልጅ ምንም ሆነ ምንም ሆነ ከጎኗ መሆን አለብን። ለሴት ልጅ በጣም ከጎኗ ከጎናቸው መቆም አለብን። ለምን ሴት ልጅ መሰበር የለባትም። ሴት ልጅ ተሰብራ ከፊት መዋል የለባትም። ሴት ልጅ ማንም ሰድዋት ማንም እየሰደባት ሞራሏን እንዲሰበር እኛ አንፈልግም ማለት ነው። የምሆነህ ያው ከሴት ጎንንና አይዞሽ፣ ነገ ያው ሌላ ቀን ነው። ይሄ ሁሉ እንግዲህ ያልፍና ደግሞ ነገ ሌላ ቀን መቶ ያው የምትደሰትችበትን ቀን እንጠብቃለን። ያው ፍቅረኛችሁ ምናምን ነገር ያው ሲለያዩ አንድ ሰው በጣም ልቡ ይሰበራል። የምሆነህ እንግዲህ ያለው ነገር ይሄ ነው። ሄድዬ የአይዞሽ ሌላ ምንም ነገር የምልሽ የለም። እኔ ቪዲዮ ከሁለት ቀን በፊት ልሰራ ምናምን ብዬ በጣም ደበረኝ እና ተውኩት። እናደዛ ኔ የጠፋሁት የሄዱ ቤተሰቦች ላይክ፣ እና ሰብስክራይብ ሸር እያደረጋችሁ እኛ ለማበረታቱን ዛሬ ነገም ከሄሉ ጎን ነን። ሄሉዬ አሁን ጉዞ ወደ ሁለት መቶ ሺህ አንቺ ጠንካራ ሴት ነሽ። በጣም ጎበዝ በጣም ከምላችሁ በላይ በጣም ነው ደስ የምትለኝ። ጥንካሬዋን ሳላደንቅላት እኔ ሁሌ ማ አላልፍም።